ኢትዮጵያ ዘመኑን የዋጀ በዲጂታል ክህሎት የበለጸገ ብቃት ያለውና ዓለም አቀፍ ተወዳዳሪ ዜጋን ለመፍጠር አምስት ሚሊዮን የኢትዮ ኮደርስ ኢኒሽቲቭን ይፋ አድርጋ እየሰራች ትገኛለች። በዌብ ፕሮግራሚንግ፣ በአንድሮይድ ማበልጸግ እንዲሁም በዳታ ሳይንስና አርቲፊሻል ኢንተለጀንስ መሰረታዊ የዲጂታል ክዕሎትን የተከታተሉ ሰልጣኞች የቴክኖሎጂ ክዕሎታቸውን በማዳበር ራሳቸውን አብቅተውበታል። ስልጠና በጣም ደስ ይላል። እኔ ከዛ ላይ ካሉት ኮርሶች አንደኛ ፕሮግራሚንግ ነው ፋንዳሜንታል ፕሮግራሚንግ የሚል እና ከምሰራው ስራ ጋር በጣም ሪሌትድ ስለነበረ ጠቅሞኛል። ፒኤችፒ ያለው ጃቫስክሪፕት ላይ የተለያዩ ኮርሶች ስላሉት በዛ ተጠቃሚና ደስ የሚል ነበረ። ጥያቄዎች አሉት፣ ቲቶሮች አሉት። እንደገና ደግሞ አስተማሪዎችም ነበሩት ኦንላይን ቲች የሚያረጉ ማለት ነው። ጥሩ ነበር። ዳታ ሳይንስ የሚባለው በጣም ወደው መጀመሪያ ላይ የጀመርኩት የፋይቭ ሚሊዮን ኮደርስ የስልጠና ርዕስ ነው፣ ዳታ ሳይንስ የሚባለው ከዛ በቀጣይ የተማልኩት ፕሮግራሚንግ ፕሮግራሚንግ ነው። እሱ ከበድ የሚልና የተወሰነ በቃ ጊዜ የሚፈልግ ነው። ሌላ ሶስተኛ ላይ ደግሞ አርቲፊሻል ኢንቴሊጀንስ ወይም ኤአይ እሱን ወስጃለሁ ማለት ነው። አንድሮይድ የሚባለውን እሱን አልወሰድኩም። ሞሮፋውን ለመውሰድ ከስራ ብዛት አንጻር ነው እንጂ እሱን ለመውሰድ እንተናል ፍላጎት አለኝ። እስካሁን በአገር አቀፍ ደረጃ 850 ሰዎች ስልጠናውን የተከታተሉና እየተከታተሉ ያሉ ሲሆን ከዚህ ውስጥ 373 ያህሉ ደግሞ ስልጠናውን አጠናቆ ሰርተፍኬት ተቀብሏል። ስልጠናው ዜጎች የተሟላ የዲጂታል ክህሎት እንዲኖራቸውና ለዓለም አቀፉ የዲጂታል ገበያ ለማዘጋጀት አስቻይ ሁኔታን የሚፈጥር ነው። ወጣቶች የዲጂታሉን ዓለም እንዲቀላቀሉ መሰረታዊ እውቀት እንዲኖራቸው ያደርጋል። በተለይም አሁን ይሄ ፕሮግራም በተለየ ሁኔታ ዓለም አቀፍ ተቀባይነት ካላቸው ፕላትፎርሞች ጋር የሚሰጥ ስለሆነ ዓለም አቀፋዊ ይዘቶች ስላሉት ወጣቶች በዓለም ላይ እየተካሄደ ያለውን የዲጂታል እንቅስቃሴ እንዲረዱ በር ይከፍትላቸዋል። በእነዚህ ኮርሶች ሁሉንም ነገር ያውቃሉ ማለት ሳይሆን ይሄ ግን በር ከፋችና እድሎቻቸውን አንድ ጊዜ በዚህ ላይ ከሰለጠኑ በኋላ እድሎቻቸውን እያሰፉ የመሄዱን እድል ይሰጣቸዋል ማለት ነው። ስራቸው ላይ ያላቸውን የተሻለ ፐርፎርማንስ እንዲጨምሩ ያደርጋቸዋል። ምክንያቱም ሊታ በየጊዜው አዲስ ነው። ያላቸውን አቅም እንዲጨምር ያደርጋል። ሌላ ግን ተጨማሪ ስራ እንዲሰሩ እያገዛቸው ነው። ተጨማሪ ስራ ስንል በፊት ያልተለመዱ ስራዎች፣ የኦንላይን ስራዎችን እንዲሰሩ ልምምዱ እየኖራቸው ነው። ሁለተኛ ትምህርቱ ኦንላይን መሰጠቱ፣ ኦንላይን መማር፣ ኦንላይን መስራት እንደሚቻልም ያዩበት ነው። ትሬንዱ ወደዛ እየተገባ ነው ያለው። ሌላ ያላቸው ሰርቲፊኬት ኢንተርናሽናል ሰርቲፊኬት ነው። ዩኒቨርሲቲ ፕላትፎርም እንግዲህ አሉ ከሚባሉ ፕላትፎርሞች አንዱ ነው። ስለዚህ ኢንተርናሽናል ሰርቲፊኬት ነው። ሰርቲፋይድ የሚሆኑት ኢንተርናሽናል ነው። ሰርቲፋይድ እየሆኑ ያሉት። ስለዚህ ኢንተርናሽናል ተቀባይነቱ ከፍ ያለ ነው። አምስት ሚሊዮን ኮደርስ የማሰልጠን እቅዱ እንዲሳካ በተለያዩ አማራጮች ዜጎች ግንዛቤ ኖሯቸው ራሳቸውን በቴክኖሎጂ እንዲያበቁ እየተደረገ ይገኛል። አንድ ሰው ወደ ስልጠና መግባት የሚችለው ስለነገሩ ነገሩ ሲያውቅ ይጠቅመኛል ሲልና ሌሎችም ሲሰሩት ሲያይ ነው። ስለዚህ አንዱ እየተደረገ ያለው ነገር ምንድን ነው? በየደረጃው እውቅና ስለ ኮርሶቹ እውቅና አጠቃላይ የዲጂታል ስልጠናዎች በሰው ልጅ ህይወት ላይ በእያንዳንዳችን ህይወት ላይ ያላቸውን ኢምፓክቶች የማስረዳ ስራ በሰፊው እየተሰራ ይገኛል። በሁሉም ክልል ያሉ የኢኖቬ ቴክኖሎጂ ቢሮዎች ኃላፊነቱን ወስደው እየሰሩ ነው ያሉት። ዩኒቨርሲቲዎች ኃላፊነቱን ወስደው እየሰሩ ነው ያሉት። ሁሉም የመንግስት ተቋማት ኃላፊነቱን ወስደው ይሰሩ ነው ያሉት። ምንድን ነው ይሄ አንደኛ። በቀጣይም አንድ የመንግስት ሰራተኛ ምንበለው የትኛውም ቦታ ላይ ያለ አንዱ የክራይተሪያ ነው የሚሆነው ዲጂታል ክህሎት ነው። የዲጂታል ክህሎት በየትኛውም ዓለም ያስፈልጋል፣ በየትኛውም ስራ ያስፈልጋል። ስለዚህ እንደ አንድ ክራይቴሪያ ወደፊትም ስለሚሆን አሁን ፕሮግረሱ ጥሩ ነው። ስልጠናውን የተከታተሉ ኢኒሽቲቭ በቴክኖሎጂ የበቃ ወጣትን ለመፍጠር አጋዥ በመሆኑ ወጣቶች የተመቻቸውን እድል በአግባቡ መጠቀም እንዳለባቸው ይመክራሉ። ከፍሎ ቢማር ከፍተኛ ክፍያ ያስወጣ የሚችል ኮርስ ነው። እንደገና ሰርቲፋይድ ነው የምትሆነው። ሰርቲፊኬትም አለው ኮርስ ብቻ ሳይሆን በዛ ነገር ሰርቲፋይድ ስትሆን በዛ በአንድ ፕሮግራሚንግ ሰርቲፋይድ ሰርቲፊኬት አለ ማለት ፋንዳሜንታል ቤዚክ የሆነ ነገር አወቅ ማለት ለማንኛውም ነገር ብቁ ነው ማለት ኢኒሻል የሆነ ነገር አለ ማለት ነው። ስለዚህ ለማንኛውም ኮርስ እንደ መነሻ ሊሆን ይችላል። እንደገና ሊወዳደሩበትም ይችላል። የኔ ስሙዝ አሁን ከኔና ይህን ካልወሰዱ ሰዎች የኔ የተለየ ጋፕ ይኖረኛለ የተለየ ወይም ከነሱ የተሻለ አድቫንስ አደርጋለሁ ብዬ ነው የማስበው። ጀኔራሊስት ታስበው እውቀት ነው። አሁን ለምሳሌ ሌላ ነገር አይደለም። ሁንም ወደው ዋናው ምክንያት ምንድን ነው? እውቀት በማንም ይሁን በምንም ይሁን ብቻ እውቀት ማወቅ ጥቅም አለው።